የአዳም ክህደት የተካሰች እዚህ በእመቤታችን እምነት ነው። እዛ አዳም ቃሉን ክዶ ከገነት ተባረረ። እመቤታችን እ ቃሉን ስታምን ሁላችን ወደ ገነት እንድንመለስ ምክንያት ሆነች። አሁን አንዳንዶች ቃላት ስንጠቃ ውስጥ ይገባሉ። እመቤታችንን ቤዛዊተ ኩሉ ዓለም ስንል ኪዳን ላይ የምንለው መርገፍ ብኪ ድህን አለመወልድኪ በአንቺ ዓለም ዳነ ብለን ስንናገር አንዳንዶች በእሷ ዳነ እያለን። እኛ ይሄን ስንል እመቤታችን ተሰቀለችልን፣ ሞተችልን፣ ደማን ያፈሰሰችልን እያለን አይደለም። አይደለም የሞተልን የተሰቀለልን፣ ደሙን ያፈሰሰልን ክርስቶስ እንደሆነ እናውቃለን። ብኪ ድህና ዓለም ስንል ምንድን ነው? የሰው ልጅን ወክላ በድህነታችን ውስጥ የነበራትን ተሳትፎ ሱታፊዋን ነው እየገለጠን ያለው። ለክፉ ሕሊና ግን እንዲህ አይነት ትርጓሚ አይመጣለትም። የሚውላችሁ ይሄ ማወቅ አይጠይቅም። ይሄ ከማወቅ ጋር አይገናኝም። ቅን ሕሊና ብቻ ነው በቅንነት የሚተረጉሙ ከቅን ጋር ብትሆን ቅን ሆነ ትገኛለ። አይደለም ቅን ሕሊና ቅን ትርጓሜ ነው የሚያፈልቀው ከጠማማ ሕሊና ነው ጠማማ ንግግር የሚወጣው። ከቅን ሕሊና ቅን ንግግር ይወጣል። ከጠማማ ሕሊና ጠማማ ንግግር ይወጣል። እኛም እመቤታችንን ቤዛም ስንላት እኛ አልቻልንም ነበረ በዚህ በድህነታችን ለለቢሰ ስጋ ስጋን ለመንሳት ከአንቺ ለመወለድ እኛን ሁሉ ወክለሽ ቤዛ ሆነሽ ምትክ ሆነሽ ተገኘሽልን ነው እኮ ሌላ አይደለም። ምትክ ሆነሽ ተገኘሽልን፣ የባህርያችን መመኪያ ሆነሽ ተገኘሽልን። ብኪ ድኅን ዓለም ብንል ተሰቅለሽ አዳንሽን አይደለም። ብኪ ድኅን ዓለም ብንል የአንቺ ሃይማኖት እንደ ቃል ይሁንልኝ ብለሽ የተናገርሽው ነገር ለድህነታችን ምክንያት ሆነ ብለን ነው እየተናገርን ያለ ይህንን ለመረዳት ግን እንዳልኳቸው እውቀት አይፈልግም። ቅንነት ነው የሚፈልገው። ቅንነት ነው የሚፈልገው። እውቀት ደግሞ አያድንም።